ቤተሰብ ዛሬ እንግዲህ ሀይሚዬ ከጠፋችበት በሚገርም አዲስ ነገር እየቀወጠችው መጥታለች። የብሩኬ ያዘነው ልቡ አንጀቱ መለስ እራስ የሚያደርግ ሙዚቃ ቀንቅናለታለ ስሙን ታጋ አድርጋ እንግዲህ። ሙዚቃው በነገራችን ላይ አዲስ ነው፣ ቤተሰቦች አልወጣም። የቤዚ ሙዚቃ ነው፣ አርብ ይለቀቃል። ሙዚቃው ምን ይላል መሰላችሁ? ሀይሚዬም ቅብጥብጥ እያለች ብሩኬን ታጋ አድርጋ እንደዚሁም ደግሞ የቤዚንም ስም ታጋ አድርጋዋለች። ለኔ ለእኔ ነው የዘፈን ሽልኝ የልቤን ለብሩኬ ያለኝን ስሜት ቅስቅስ አድርጎ ከውስጥ ከአንጀ ከልቤ ያወጣሽልኝ የሚገርም ሙዚቃ ነው በሚል ይመስላል ለቤዚ ታግ ያደረገቻት እንደዚሁም ብሩኬንም ታግ አድርገዋለች። ብሩኬ እንግዲህ ሀይቤ እንደዚህ አደረገች ለምን እያልክ ማለት ነው ለምን ለእኔ አታማክርም እያልክ ግድር ያልክበትን ሀሳብ መለስ ስትላለችም ሙዚቃ ስሰማ የምር ሙዚቃው የሚገርም ነው። ምን ይላል መሰላችሁ? እንኳን ልተካ ረስቼህ ላድር በሌለህበት ይቅርቤ መኖር ይቅር መውደድ ይቅር ፍቅር ካንተ በቀር ካንተ ወዲያ አይወደድ ሌላ ሰው ይላል። ቤተሰብ ሙዚቃው ቀንጨብ ተደርጎ ነው የወጣው። እንግዲህ ትናንትና ራሱ ሸሪ እየተደረገ ነበር። ዛሬ ደግሞ ሀይሚዬ ጸጉሯ ሲያምር ቅብጥብጥ ያለችው አዘፋፈኗ እንዴት እንደምታምር ቤተሰብ፣ አለባበሷ ሲያምር ጸጉሯ ታቀላችሁ፣ ባለፈው የተሰራችሁ አይነት ነው። በጣም ነው የሚያምረው ሲቀጥል እንግዲህ ሰሞኑን ብሩኬ በቃ የሆነ ትግ ትግ ትግ እያለ ነው፣ እየተናደደ ነው። በቃ በጣም ተናዷል። ወንድሜ ለጨጓራ ግን አስብ፣ ወተት ነገር፣ ቀዝቃዛ ነገር ለመጠቀም ሞክር። ኮ የምር ነው የብሩኬ ንዴት። በነገራችን ላይ የፍቅሩ ነው ማለት የምር። ብሩኬ ሀይሚ ላይ የተከፍቶባት ምናምን ሳይሆን በጣም ስለሚወዳ ስለሚሳሳላት ስለሚያፈቅራትኝ ያ ነው ንዴት ውስጥ ያስገባ ሁሉ ውስጥ ያስገባው የሆነ እንደትንሽ እንደትንሽ ህፃን አስተሳሰቡ እንደዛ የሆነበት ምክንያት ፍቅር ነው ፍቅር። ስሜት ይገባችኋል? አልገባችሁ? ሀይምዬ ደግሞ ያው የምታደርገውን እያንዳንዱ ነገሮች ታውቃለች፣ ጠንቅቃ ታውቃለች። ምን እያደረገች እንደሆነ፣ ለምን ያን ነገር እንዳደረገች ምናምን ብዙ ነገሮችን ታውቃለች። ያው ይፋ ያላደረገችው የራሷ አሳብ ነበር። ነገር ግን ወደ ሌላ ሲቀየርባት፣ ያው ቀስ ማለት መረጋጋት አለባት ብሩኬም ለመስማት መረጋጋት አለብህ። ይሄም ሙዚቃ ግን ስሰማ ያው ታግ ተደርጋል። ሙዚቃውን ስሰማ እርግጠኛ ነኝ እንደው እሮጠህ መኪናን አስነስተህ ያው ሀይሚ ያለችው ቡታጅራ ነው። ምክንያቱም የተቀረጸበት ቦታ ቡታጅራ ላይ ስለሆነ ማለት ነው። ዛሬ እርግጠኛ ሁለቱም ባንድ ላይ ይመጣሉ። ትናንትና ብሩኬ ባንድ ቤት ብቻ ነበር የመጣው፣ ሀይሚ አልመጣችም ነበረ። ብዙ ሰዎችም በመካከላቸው ገብተን እናስታርቅ፣ እንቁረጥ፣ እንፍለጥ እያላችሁ ያላችሁ እንደዚሁም በብሩኬ በሀይሚ መጣላት ደስተኞችንን ሻማለኩሰናል እየጨፈርን ነው ምናምን ላላችሁ በዚህ ሙዚቃ ጨፍሩበት። ሀይሚ ከቡራ ውጭ ሌላ ወንድ ይቅር፣ እንደው በሌለበት ራሱ መኖር ይቅር እያለች ነው። ከአንተ ውጭ የሚወደድም የሚፈቀርም ጥንቅር ብሎ ይቅር፣ ከአንተ ውጭ ወደ ውጭ የሚል ሙዚቃ እያቀነቀነች መጣች። ምን ትላላችሁ እናንተ? ዛሬ አሁን የለኮሳችሁትን ሻማ ምን ልብሳችሁ ላይ ልታቀጣጥሉት ነው? ወይንስ ልባችሁ ላይ ልታቀጣጥሉት ነው? እኔ እኮ ግራን የምገብኝ የምሬ ነው ምላችሁ። እና ሀይሚዬ፣ ምር ብሎብሻል። ሙዚቃው ደግሞ ሚገርም በቃ የልብሽን፣ የውስጥሽን ነው፣ ቤዝ እያወታ የዘፈነችው የምሬ ነው ምልሽ ና። ለዛም ነው ቤዝን ታግ ያደረገች አለ። ብሩኬ ደግሞ እንዲደርሰው በቃ ሙዚቃውን እንዲያዳምጥ እንዴ፣ ይህን መሰለ ሙዚቃ ማለፍ የለበትም ብሩኬ። የእውነቴ ነው ምልህና ንዴትህን በቃ ተው። ሀይሚይም በራሷ ትንቀሳቀስ። ንዴትህን እልህን ወደ ኋላ በልና ማለት ነው። አሁን ዛሬ ከሀይሚ ጋር በፍቅር በደስታ ነው እንድትመጡ ቪዲዮ እንድለቁ የምንፈልገው። ቪዲዮ ይለቀቃል። እርግጠኛ ሆኜ የምነግራችሁ ግን እንዲህ ነው። ሀይሚ እውነቱን ትነግረዋለች አትነግረውም የሚለውን ነገር ግን አላቅም። እንደ ብሩኬ ይወሰናል። እንዳመጣጡ ማለት እንደ ትናንት ነው። እንደ ትናንት ወዲያው በጣም ተናዶ ምናምን ከሆነ የሚሄደው ላትነግረው ትችላለች። ግን ተረጋግቶ ቀዝቀዝ ብሎ ነገሮችን አስቦ ለመልካም፣ ብዙ ጊዜ ክፉ ነገር ቢደረግባችሁ ራሱ ወደ መልካም ቀይሩት፣ ለመልካም አስቡት። ፈጣሪ ወደ መልካም ይቀይርላችኋል። እና ነገሮችን ለመልካም አይታቸው ምትሄድ ከሆነ ሁሉም ነገሮች ለመልካም ይቀየራሉና ቀዝቀዝ ብለኬድ ሀይሚዬ። ለነገሩ ይኸው እርጎ ኮን የከለሰችብህ አሁን፣ ተናደ ተናደ ጭርጭር ብለህ። ይህን ዘፈን ስሰማ እርጎ በለው ኮ ቅስቅስ ነው የምትለው ብርኬ። ስለዚህ ማታ ላይ እንግዲህ በአዲስ ነገር እንጠብቃለን። ሀይሚ ይመችሽ፣ በጣም አምሮብሻል። ቤተሰቦች እዚህ ጋ ይበቃኛል። ላይክ እና ሼር፣ ሰብስክራይብ። አይድረስ አያርክ ባባይ